ይሄ ሁሉ እንዳለው ነው እርሶ ምናሉ ጠቅላይ ሚኒስትሩን ግን የሚተቹት በጣም ተራ ሰዎች ናቸው ብለዋል ሰው ክቡር አይደለም እንዴ ተራ ሰው ምንድን ነው እርሶ እነሱን አሁን አፋጠትሽ መንግስት እንጠየቃቸው ግብ ግብ እፈልጋለሁ ብለዋል አሉ ሚዲያዎቻችን በከፍተኛ ሁኔታ አንቺንም ጀምሮ ማንኛውንም ባለስልጣን እያፋጠት ሽ ፈለግሽውን የምትጠይቅበት ስርዓት እየተፈጠረ ነው እርሶ ተፎካካሪ ፓርቲ ነው ወይስ የመንግስት ደጋፊ? ኦነግ ለራሱ ያልተሳካለት ድርጅት ነው፣ ግን የቆመለትን አላማ ያሳካ ድርጅት ብዬ ነው መገመተው። ናዚን ማሞገስ በሌላው አለም ያስቀጣል አይደለ? የናዚን ምልክቶች በሙሉ ማረግ ያስቀጣል። ስለዚህ ቢያንስ እዚህ ስምምነት ላይ ደርሰዋል ማለት ነው። ሰዎቹ ባለመረዳት ለኮነኑኝም አም ሶሪ ይላለሁ፣ ግን ሆን ብለው ሀሳቤን ውን አይዲያዬን ለቀለበሱት ደግሞ እግዚአብሔር ስጣቸው የስራቸው እነሆ አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ብረት ፊት ለፊት ወይም ከብስራት ፌ ማጠገ የፋሲካ በዓል ምክንያት በማድረግ ባለ ሁለትና ባለ ሶስት መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ አስር ደንበኞች ብቻም ባለ ሁለት መኝታ 91 ካሬ ሜትር በ973 ብር ቅድመ ክፍያ፣ ባለ ሶስት መኝታ 130 ካሬ ሜትር በ1 ሚሊዮን 391 ብር ቅድመ ክፍያ ብቻ ቤትን የግለው ያድርጉ። 60 ሲከፍሉ ተጨማሪ 40 ሰም ጥቅናሽ ያገኛሉ። እኔንም ልሞክር እሺ። እስቲ ኦነግ ወደ አዲስ አበባ ሲገባ ነው ኦነግን የተቀላቀሉት፣ የተቀላቀሉት እርሶ? ከዛ በፊትም አንድ ሁለት ዓመት ነበረኝ። ለምን ኦነግን ተቀላቀሉ? ኦነግን ኦነግ ነው የተቀላቀልኩት በ1991 ሳይሆን ከዛ በፊት ነው። እሺ የተቀላቀልኩት የመጀመሪያ ጊዜ በ በውትድርናውም በ በዛ መልክ ነው። ከዛ በኋላ ወደ ካድሬነት በብዙ ቦታዎች አብሬው ሆኛለሁ። ለምን ተቀላቀልኩ ለምትዩ ጥያቄ ግን ዋናው የኦሮሞ ነጻነት ግንባር ሲታገልለት የነበረው ዓላማ የኦሮሞን ሕዝብ ከነበረበት ጭቆና አላቆ በዚች ሀገር ውስጥ ከማንም የተቀሩት ኢትዮጵያን ብሄር ብሄረሰቦች ጋር በእኩልነት እና በነጻነት እንዲኖር የሚፈቅድ ድርጅት በመሆኑ ለዚህ ነው ይህን ድርጅት የተቀላቀልኩት። መልካም። ከዛ በኋላ ኦነግ በተለያዩ ቦታዎች ላይ እንደተሰነጣጠቀ ይታውቃል በየትኛው ክንፍ ላይ ነበሩ? ወይስ አረ፣ አልተውኩትም እስከ መጨረሻው ከኦነግ ጋር ነበርኩ። በቅድሚያ መከፋፈሉ ላይ በገላሳ እና በዳውድ ማዕከል በነበረው ክፍፍል ውስጥ ከአቶ ዳውድ ጋር ነበርኩ። ከዛ ደግሞ አትሊስ ከዛ በኋላም ተመልሰ ሌላ ክፍፍል ነበረ። በኋላም ከማልገልቹና እና በዳውድ ከሚጠራው ኦነግ ውስጥ ከከማል ገልቹ ጋር ነበርኩ። ከጀነራል ከማል ገልቹ ጋር ነበርኩ። ከሱ ጋር በከፍተኛ አመራርነት ነበርኩ። በኋላ እሱም አልሆነም። ሌላ ተፈጠረ። የኦሮሞ ነጻነት ለአንድነት ግንባር ከሚለው ጋ ነው መጨረሻ ወደ እስከአገር ቤት እስከ መግባት ድረስ መጨረሻ የደረስኩት ከሱ ጋር ነው። ኦነግ ያልተሳካለት ድርጅት ነው በእርሶ አመለካከት፣ ለምንድን ነው እስኪ ይህን ሁሉ ቦታ ላይ የሚሰነጣጥቀው? ኦነግ ለራሱ ያልተሳካለት ድርጅት ነው ግን የቆመለትን አላማ ያሳካ ድርጅት ብዬ ነው መገመተው። ይህ ማለት ምንም እንኳን ለራሱ ቢከፋፈልም ይዞት የተነሳው አላማ እና ሲታገልለት የነበረው አላማ ከዘመን ዘመን አልፎ ዛሬ የምናቸውን ቄሮችን ያፈራ ዛሬ የምናቸውን ኢቨን የኦዲፒና ታላላቅ አመራሮች እና ለዚህ ለድል ያበቃቸው መሰረቱ የኦነግ አመለካከትና የእኛ የትግል ውጤት ስለሆነ ምንም እንኳ እኛ በግል ብንጎዳበትም አባሎችን ብንከፋፈልም እና በግል ስኬታ ድርጅቱን ስኬታማ ባናደርገውም ግን የኦሮሞን ህዝብ አሳክተናል ብዬ ነው የምገምተው። መልካም። አሁን አሁንም ኦነግኖት በፓርቲ ውስጥ አሉ ወይነስ ትተውታል? የፓርቲ አባል ነኝ። የምን ፓርቲ አባል የኦነግ ፓርቲ አባል ነኝ የትኛው ኦነግ አንዱ ነው እኛን የምንለው እንግዲህ አሁን በአባ ነጋ ጀራ የሚመራ ኦነግ ኢትዮጵያ ውስጥ የብሔር ጭቆና ነበረ ተብሎ ይታመናል እርሶ የብሔር ጭቆና ነበረ ብሎ ያምናል ኦፍኮርስ ነበር የብሔር ጭቆና ነበረ ግን ይሄ ብሔር ነው ይሄንን ብሔር ጨቆነ ብዬ አላምንም የስርዓት ጭቆና ነበር በአንድ ዘመን ከአንድ ብሔረሰብ የመጡ ጥቂት ሰዎች ያንን ብሔረሰብ ወከልን ብለው ሌላውም ብሔረሰብ የጨቆኑ ነበሩ። ያ ደግሞ ሲቀያየር ነበር፣ አንዱ ብቻ ሳይሆን ሌላውም በዛው መልክ የጭቆና ሳይዙ ግን ይለያያል። ኦነግ ግን እንደሱ አያምንም። ኦነግ እንዴት ነው የሚያምነው? እርስዎ እንደሚሉት አያምንም ኦነግ የብሔር ጭቆና ነበረ። ጨቋኙንም ያነሳል ኦነግ። እኔም ጨቋኙ ስርአትንም በደምብ አድርጎ ያስቀምጠው አለ። በእኔ እምነት፣ በእኔ አመለካከት ጭቁና ነበር፣ የዘር ጭቁና ነበር። ግን አንድ ዘር ተደራጅቶ የእኛ ዘር ይህን ዘር እንጨቁን ተብሎ የመጣ አይደለም። ስርአት ነበር ሲጨቁን የነበረው። ምክንያቱም አሁን ብዙዎቻችን ያማራው ስርአት ወይ ደሞ በአማራው ስርአት ኦሮሞን ጨቆነ የምንለው አመለካከት አለን። በእኔ እይታ ከአማራ ክልል የመጡ ሰዎች አማርኛ ተናጋሪዎች የአማራን ህዝብ በግማሹም በሆን ጠቅመው የኦሮሞን ህዝብ ጎድተውታል፣ ጨቁነውታል። ግን የአማራ ህዝብ ጭቆና ነው ብዬ አልወስደውም። የትግራይ ህዝብ ላለፉት 27 ዓመት የሚኮነነው የትግራይ ህዝብ ሌላው ማህበረሰብ ጨቆነ ነው። እኔ የትግራይ ህዝብ ነው ብዬ አላለም። ከትግራይ የመጡ ሰዎች የፈጠሩት ስርዓት ሌላው ማህበረሰብ ጎዳ እንጂ ኦሮሞ ቨርሴስ አማራ ወይ ደሞ አማራ ቨርሴስ ኦሮሞ ወይ ትግሬ ቨርሴስ ኦሮሞ አማራ ብዬ እንደዛ ላስቀምጠው ይከብደኛል። ስርዓቶች ናቸው ሰዎችን የገዱት እንጂ ሰዎች አይደሉም፣ ወይ ደሞ ብሄሩ አይደለም። ባይኔ ተጠቃሚዎች አይደሉም። አማራ ህዝብ ከኦሮሞ የተቀረው ህዝብ ጋር ድሃ ህዝብ ነው፣ የተቸገረም ህዝብ ነው። ግን ከዛ የመጡ ኤሊቶች አማርኛ ተናጋሪዎች በባህል በቋንቋ፣ በመሳሰሉት አማራን ይጠቀሙ። ሌላውን ማህበረሰብ ቋንቋውን ባህሉን ጎዱት እና መሬቱን ወሰዱበት። ግን ተቀናጅቶ ማለት ነው ልክ ህዝቡን ጠቅላላ የአማራን ህዝብ ተጠቃሚ አድርገው የሌላውን ህዝብ አጠፉ ብዬ አላም መልካም፣ እንግዲህ ወደ ሰሞኑኛው አንድ ንግግሮት መሄዴ ነው። ሰሞኑን ንግግሮትን እናያለን። በዚህ ንግግሮት ቃል በቃል ለዚህ ህዝብ ዲሞክራሲ መስጠት ገና አዲስ ለተወለደች ጨቅላ ትኩስ ለተወለደች ጨቅላ አምስት መቶ ግራም ፓራስታሞል እንደ መስጠት ነው ብለው ተናግረዋል። እርሱን እንዲያብራሩ እድሉን ሰጦታለሁ። ነገር ግን ለዲሞክራሲና ለነጻነት ሲታገል የነበረውን ህዝብ መናቆት ነው ወይ እርሶ? ዲሞክራሲ አቅም ገና ትንሽ ትንሽ እየሰበር ነው የምንሰጠው ብለው መስደብ ነው። በፍጹም እንዳልሆነ እርግጠኛ ነሽ። አትሊስት መልሱን እንድመልስ ከፈለግሽ እንጂ እኔ ያልኩት አሁንም ምለው ማለት ነው። ለኢትዮጵያ ህዝብ ዲሞክራሲ ገና በጨቅላ ጊዜ ላይ ልነው። ዲሞክራሲ መሰረቱ የራስሽን መብት እንደምታስከብር ሁሉ የሌላውንም መብት ማስከበር ነው። ዲሞክራሲ ግዴታ ያለበት ከህግ በታች የሆነ ስርዓት መሆኑ ነው። ይህንን ሁኔታ ህዝባችን፣ ወይ ደግሞ የኢትዮጵያ ህዝብ በትክክል አልተገነዘበውም እና ቀስ እያለ ሲታገል የነበረለት ለዲሞክራሲ ነው። ዲሞክራሲን ግን ለመተግበር እና በስራ ላይ ለማዋል ደግሞ ሂደት ነው የሚፈልገው በሂደት ነው የሚመጣው ማለት ነው ይሁሉ እሱማ ባይሆን ኖሮ ሰው ጠመንጃ ይዞ በመንገድ ላይ ሰላማዊ ሰልፍ አይወጣም። አንቺ በውጭ ዓለም ሄደሽ አይተሽዋል። ህግ ምን ያህል እንደሚፈራ ማለት ነው። ዲሞክራሲ ማለት ከዛ የተሳሰረ ነው። ዲሞክራሲ አለ ህግ የለም ካልሽ ይሄ ህዝብ ዲሞክራሲው ከህግ በታች መሆኑን ማስረዳት ቀድሞ የሚገባው ጉዳይ ማለት ነው። ስለዚህ ዲሞክራሲ አለ ሰው መግደል ትችላለህ? ዲሞክራሲ አለ ቸርች ውስጥ ጠመንጃ ማሰባሰብ ትችላለህ ወይ ደሞ መስጊድ ውስጥ ማለት ይሄ እንዳልሆነ የህዝብ የዲሞክራሲን እውነታ ቀድሞ መገንዘብ አለበት ባይ ነኝ እንጂ ዲሞክራሲ ያስፈልገውም አላልኩ። ታፍነናል፣ ጨቋኝ ስርዓት ነበር የሚልና ያንን ጨቋኝ ስርዓት ለማስወገድ በመላው ኢትዮጵያ ውስጥ እንቅስቃሴ እንደነበረ ይታወቃል። ስለዚህ ይህን እንቅስቃሴ ሲያደርጉ የነበሩ ሰዎች ዲሞክራሲ ምን እንደሆነ ማያውቁ ነጻነት ምን እንደሆነ ማያውቁ ገና ጨቅላ ሰዎች ናቸው ስርዓቱን የጣሉት እያሉ ነው። አላልኩ ያብራሩ ሰዎች የሚታገሉ ለነጻነት ነው። ነጻነት ከዲሞክራሲ አንዱ ፓርት ነው። ግን በነጻነት ውስጥ የምትኖሪው አንቺ ብቻ አይደለሽም፣ አብረውሽ ያሉ ሁሉ በነጻነት መኖር አለባቸው። የራስሽን መብት ስታስከብሪ የኔንም አብረው ይዘሽ የማትሄጂ ከሆነ አንቺ ከዲሞክራሲ ውጭ ነሽ። አሁን ግን በዚች ሀገር ላይ የምናየው ይሄንን ነው። ለኦሮሞ ማህበረሰብ ወይ ደግሞ ለኦሮሞ ህዝብ የታገለው ኦነግም ሆነ ሌላው ቄሮም የተቀሩትን ማህበረሰቦች የትግሬውን፣ የአማራውን፣ የኦጋዴኑን የማይጠብቅ ከሆነ ማለት ነው ለነሱም የራሱን መብት እንዳስከበረ የሌላውን መብት የማይጠብቅ ከሆነ ዲሞክራሲ ውስጥ አልገባም። ስለዚህ ዲሞክራሲ የሚያያዘው ከአብሮነት ከመኖር ጋር የተያያዘ የኔን መብት እንዳስከበር ሌላውን መጠበቅ ሲችል ነው ዲሞክራሲን መተግበር የሚቻለው ማለት ነው። እስካሁን ድረስ ያየ ነው እቺ ሀገር ዲሞክራቲክ ስርዓት ውስጥ አልነበረችም። ዲሞክራሲም ደግሞ በአንድ የስልጣን ግፊያው ደግሞ በሰላማዊ ሰልፍ ቅያሬ ብቻ የሚመጣ ሲስተም አይደለም። ህግ አለው የራሱ እና ጊዜን የሚወስድ ፕሮሰስ ነው። ለኤሌክሽን ጊዜ ውስጥ ይሰጣል። አሁን ለምናደርገው አይነት ሰዎች የራሳቸውን መፍትሄ በፍላጎት መንገድ ለሚገልጹት ጊዜ ይሰጣል። የትግል ስልቱ ራሱ ሁሉም የፖለቲካ ድርጅቶች ይምጡ ተብሏል። ክሪቲሳይዝ ከማድረግና ከመሳደብ ጥላቻን ከመርዛትና የራስን አላማ ከማካሄድ ይሄ ራሱ ህዝባችን በደንብ የተረዳው አይመስለኝም። ሰው ሶሻል ሚዲያ ላይ ወጥቶ ቤቲ መገደል አለባት ካለ ከህግ ውጭ መሆኑን እርግጠኛ አይደለም። ሰው ዛሬ እሱን የሚጠይቀው ህግ እንዳል ያ ዲሞክራሲን ጽሶ እንደሆነ አያውቀውም ማለት ነው። ይህንን ነው ማስረዳት የሚገባን መጀመሪያ ይሄ ሳይሟላ ሰዎች ለህግ ተገዢ ሳይሆኑ በፊት ሰዎች ህግን ከማንኛውም ነገር በላይ ሳይፈሩ በዲሞክራሲ መብት ብቻ መቀበር አይቻልም ነው። ስለዚህ ቀድሞ መሰጠት የሚገባው ከዲሞክራሲ እኩል ህግ እንዳለ እያስተማርሽ ከዲሞክራሲ እኩል የሌሎች ማህበረሰብ የሌሎችን ህዝቦችን እኩልነት ለራሴ እንደጠበቅ ማስጠበቅ ይህንን እያስተማርሽ ነው እንጂ ዲሞክራሲ የሚሰጠው 27 ዓመት በተረጨው የልዩነትና የዘር ፖለቲካ ውስጥ ዛሬ ሁሉም የራሱን ማህበረሰብ ከማሳደግ የራሱን ማህበረሰብ ከማየት ሌላ በአብሮነት ላይ የተመሰረተን አገር እንዴት እንደምንሰራው ገና ብዙ ብዙ እንትን የሚፈጅ ጉዳይ ነው። ስለዚህ የኦሮሞ ህዝብ አሁንም ቁጣዎቹን በአደባባይ እየገለጠ እየወጣ ነው። እንደው ከዲሞክራሲውን ስለማያውቀው ወይም ደግሞ ነጻነትን አፋኝ ህዝብ ሆኖ ነው ወይስ ጥያቄው ተቀብሮበት ነው እስካሁን የሚቆጣ? ፕሮሰስ ያልኩሽም ለዚህ ነው። ዲሞክራሲው ፕሮሰስ ነው ያልኩሽ። በአንድ ቀን ወይ ደግሞ በአንድ ለውጥ ብቻ የሚመጣ ጉዳይ አይደለም። የኦሮሞ ህዝብ ጥያቄም እስካሁን ሙሉ በሙሉ ተመልሷል ብዬም አልገመትም። የተመለሳለ ተመለሳለ ብዬ ነው የምገምተው። አትሊስት ዛሬ በእኔ እይታ ማለት ነው ከኔም ጨምሮ ብዙዎች ኦሮሞች ከውጭ ዋለም ቤተሰቦቻችንን ማየት እንኳ ትሳነን ያለንን አመለካከቱን ጋር መልገጽ ያልቻልን በሰላም ሀገር ውስጥ መተን በሰላም እንድንታገል መንገድ የከፈተልን ለውጥ ነው። ሁለተኛ፣ የዚህን አይነት ፖለቲካ ታራምዳለህ ተብሎ የታሰረ የፖለቲካ መሪ አላየው። ሁላችንም ተቀናቃኞች ዛሬ በአዲስ አበባ ውስጥ በሰላም እየተንቀሳቀስን ነው የምንገኘው። ከዚህ ሌላ በሂደት መምጣት የሚችሉ ጉዳዮች ደግሞ አሉ። ዛሬ በኦሮሞ በመሆኔ እየተሸማቀኩ አልኖርም። አመለካከቴን ፍላጎቴን በፈለግኩት መንገድ እየገለጽኩ ነው። ሚዲያዎቻችን በከፍተኛ ሁኔታ አንቺንም ጀምሮ ማንኛውንም ባለስልጣን እያፋጠት የፈለግሽውን የምጠይቅበት ስርዓት እየተፈጠረ ነው። እነኚህ ሁሉ በሂደት መምጣት የሚችሉ ናቸው። ኤልቲቪ ውስጥ እጥረት የለም ማለት አይቻልም ከተፈጠረበት ጊዜ ጀምሮ ይሄ አንድ ኢንስቲትዩሽን ነው እና አገር የሚያክል ትልቅ ኢንስቲትዩሽን ደግሞ ውስጥ ለውጥ መምጣት ማለት ቀስ ብሎ በስርዓት የሚመጣ ጉዳይ ነው እንጂ በአንድ መምጣት የሚችል ጉዳይ አይደለም እና የኦሮሞን ሕዝብ ጥያቄ በዚች በአንድ አመት ውስጥ እነሆ አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ብረት ፊት ለፊት ወይም ከብስራት ፌ ማጠገብ የፋሲካ በዓል ምክንያት በማድረግ ባለ ሁለትና ባለ ሶስት መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ አስር ደንበኞች ብቻም ባለ ሁለት መኝታ 91 ካሬ ሜትር በ973 ብር ቅድመ ክፍያ ባለ ሶስት መኝታ 130 ካሬ ሜትር በ1 ሚሊዮን 391 ብር ቅድመ ክፍያ ብቻ ቤትዎን የግልዎ ያድርጉ። 60 ሲከፍሉ ተጨማሪ 40 እነሱን ጥቅናሽ ያገኛሉ ይሄ የተከመረ ችግር ባንድ ላይ ያዙልኝ ተዋሚን በኦርሞነት ምንም የገጠመኝ የለም ነገር የለም ተከብሬ ነው የምኖረው ስላሉ ነው ጥሩ ነው እርሱ እንደዛ መሆኑ በጣም ቆንጆ ነገር ነው ነገር ግን ወደ መሬት እንውረድ እና በጣም ብዙ ሰዎች ሚስማሙት ወይም የሚናገሩት እኮ በሀያሰባት አመት ውስጥ ተሰድበን የማናውቀው ስድብ ያስቀጣ የነበረ ስድብ፣ በሀያሰባት አመት ውስጥ ኢህአዲግ ይህን አገር ሲያስተዳድር አንድ ሰው በብሄሬ ኔም ቢሰድበኝ መክሰስ የሚችልበት ና ማሳሰር የሚችልበት ሁኔታ የተዘረጋበት ነበረ። አሁን እኮ ፊት ለፊት አይደለም እንዴ እየተሰደብን ነው ብሎ የኦሮሞ ህዝብ የሚያነሳው ነው። እርስዎ የተለዩ ስናገር የነበረው ከመንግስት ጋር ነው። መንግስት ካመጣቸው ለውጦች ጋር ነው። ድሮ ሰው የሚያስረው መንግስት ነው። ሰው የሚገለው መንግስት ነው። ሰውን የሚያሳድደው መንግስት ነው። አሁን ግን መንግስት ህግ አላስከበረም በሚለው ቢወቀስ እቀበላለሁ። ማድረግም አለበት። ግን ማጆሪቲው እየተገዳደልን ያለ ነው። ህዝብ ከህዝብ ጋር ነው። ጥላቻውንም የምትዩ ማለት ነው የሚሳደበውም በሚዲያው እየወጣም ሆነ በተለያዩ ሶሻል ሚዲያዎችን የሚሳደበው በጽንፍ ሀሳብ የተሞላው ፍሪ ሀሳቦችን በነጻነት የመግለጽ መብት አገኘው ብሎ ስድብንና ሀሳቡን የመግለጽን ልዩነት ያልተረዳው ቅድም እንዳልኩሽ የዲሞክራሲ ምንነት ያልተገነዘበው ተሳዳቢው ማህበረሰብ ከሆነ ነው እንጂ መንግስት አይደለም። እንደ ኦሮሞ ለመንግስት መጥፎ ጊዜ አይደለም። ከመንግስት አቅጣጫ ምንም ችግር የለም። ሰዎች በሶሻል ሚዲያ እንደዚህ ሊያደርጉ ይችላሉ። እሱ ህግን ለማስከበር ነው እያሉ ነው አይደለም። መንግስት ህግ ባለማስከበሩ ይጠየቅበታል። ማሞገሶ ጥሩ ነው። ለውጦች የሉም ወይም ስራ ልትሰራም ማለት አይደለም። ግን እርስዎ በኦሮሞ ላይ ምንም አልደረሰም ሲሉ ወለጋ ደረስተው መሆን አለበት። ምንም አልደረሰም አላልኩ በመንግስት ደረጃ የዚህ ብሔር አካል ነህ ወይም አባል ነህ ተብሎ ዛሬ በመንግስት ታጣቂዎች ግድያ እየተደረገ አይደለም ባይ ነኝ። ግጭቶች አሉ፣ ግጭቶች አሉ። ግጭቶችን ደግሞ ከፖለቲካ አመለካከቶች ጋር ወይ ደግሞ ከምታራምጂው የፖለቲካ አላማ ጋር የተያያዘ ነው ብዬ አይደለም። እንቺ ይህንን አይነት አመለካከት ኑሮሽ በሰላማዊ መንገድ እዚች ሀገር ውስጥ ለመታገል መተሽ የታሰረ ሰው የለም ባይ ነኝ ታሰሩ ወይም ተጎዱ የምትያቸው በወለጋ አካባቢ ያሉት አንዳንድ ከሰላማዊ የትግል ስልት ወጥተው በጠመንጃ ወይ ደግሞ ድሮ እንደነበር ነው የነበረንን አይነት አመለካከት ይዘው ነፃነታችንን እናከብራለን ከሚሉት ጋር የነበረው ያለው ዝግብ አለ። እሱ ሌላ ስቶሪ ውስጥ ነው ያለው እንጂ የለም አላልኩም። እኔ ግን በሰላማዊ መንገድ ለመታገል መጥቶ እዚች ሀገር ውስጥ የገባ የፖለቲካ አባል ሁሉ አመራሮቹ በስልጣን ላይ ያሉት ሁሉ በሰላም አዲስ አበባ ውስጥ ናቸው። እርስዎ ተፎካካሪ ፓርቲ ነዎት ወይስ የመንግስት ደጋፊ ነት? ተፎካካሪ ፓርቲ ግን፣ እኔ ይህንን ሀገር አሁን የመጣው ለውጥ እንዲሻገር መፈልግ ሰው ነኝ። ወደ ኋላ ብዙ ማየትን አልመኘም። ልማርበት ብቻ ነው ወደ ኋላ ማየት የምፈልገው። ይሄ ሌለው የመጣው ለውጥ ደግሞ የማይቀጥል ከሆነ የሚመጣውን ነገር ካልኩሌት ማድረግ የምፈልግ ሰው ነኝ። አንዴ የእርስዎ ፓርቲ የፖለቲካ ፕሮግራም አለ። የፖለቲካ ፓርቲ አመለካከት እስካሁን አላነበብሽም? ብዙዎቹን ሰዎች ስታነጋግሪ ነበር አይደለሁም። አንደኛ የፖለቲካ ፖለቲካ ፕሮግራማችን የኦሮሞን ህዝብ ካለበት ጭቆና አላቅቆ ከተቀሩት የኢትዮጵያ ብሄር ብሄረሰቦች ጋር በእኩልነት የምንኖርበትን አገር መመስረት ነው። ግልጽ ነው ወይስ እንዳለ ለአንብበው? አይ አንኳር ነገሮችን ከነገሩኝ ይበቃኛል። ስለዚህ እርሱን በመንግስት በኩል ያታገላሉ ወይስ ስራ እርሱ ይታገላሉ? የፖለቲካ ፕሮግራሞትን የፓርቲውን የፖለቲካ ፕሮግራም በመንግስት በኩል እንዲፈጸምሎት ይፈልጋሉ ወይስ እርሶ በፓርቲው በኩል? ስለተቀረጸ ፕሮግራሙ የፖለቲካ ድርጅታችን አላማ የሚተገበረው በድርጅታችን አላማ ባለን ኢንስቲትዩሽን ውስጥ ነው። ግን ያልተለመደውና አሁን ከኔ ጋር ብዙ ጭቅጭቅ የሚፈጥረው ጉዳይ ምንድ ነው ይህ መንግስትን የመንቀፍ ባህል መንግስትን ካልነቀፍሽ የፖለቲካ ፓርቲ አባል እንዳልሆንሽ መንግስትን ካልነቀፍሽ አመለካከትሽ ከመንግስት ያልተለየ ተብሎ የሚደረገው ይሄንን መስበር አለብን ይ የሌላ ፓርቲ አባል ሆኜ መንግስት የሚሰራው ስራ ትክክል ነው ግን ከነሱ በላይ ሰርቼ መንግስትን ማሸነፍ አለብኝ የሚል የነጻ አመለካከት ሊኖረን ይግባል። የእርሶ ፓርቲ ከመንግስት የተሻለ ምን ሊሰራ ያስባል? እሱ ሌላ ጥያቄ ነው። ለምሳሌ ኢትዮጵያ ውስጥ አሉ ከሚባሉት የኦሮሞ ድርጅቶች ጋር ያለው ፓርቲ ጥምረትን ወይም አንድነትን ፈጥሮ እየሰራ አይደለም ወይ ደግሞ በመንተባበር ላይ ይሄ በውስጣችን ያለው በኦሮሞ ክልል አካባቢ ያለውን ችግር ለመፍታት በእኔ አመለካከት ድርጅታችን ከሌሎች የኦሮሞ ድርጅቶች ጋር አንድ ቢሆን ብዙዎች ነገሮች ይቀረፋሉ የሚል አመለካከት ያለን ድርጅት ነው። ለዚህም ነው ከብዙዎቹ ጋር ለመስራትና ለመደራደር የምንፈልገው። ይህን በማድረግ አንደኛ የኦሮሞን አንድነት እንጠብቃለን ብለን ነው የምንገምተው። ሁለተኛ የሚነሱትን እነኚህን አንዳንድ ችግሮችን በቀላሉ እንቀርፋለን ብዬ ነው የምንገምተው። ከመንግስት ልዩ የሚያደርጉን ጉዳዮች ቢኖሩ ግን በጣም ጥቂቶች ናቸው። ምክንያቱም ትላንት ስንታገልነት የነበረውን አላማ ዛሬ አሁን ያለው መንግስት እየተገበረ ነው ግማሹ። ስለዚህ ልዩነታችን በጣም እያነሰ መጥቷል፣ እና ድርጅቱ ራሱ ካለው ከመንግስት ጋር አንድነትን ቢፈጥር ለኦሮሞ ህዝብ ይጠቅማል ባይ ነኝ። ለዚህ ነው መንግስትን ብዙ ላወርደውም አልፈልገው ማለት ነው። መልካም እንግዲህ፣ ዋናው የተነሳንበት እንትን በማካከል ሌሎች ጥያቄዎች ስለገቡ ነው እንጂ የተነሳንበት የፓራስታሞሉ ጉዳይና የጨቅላዋ ጉዳይ ነው። በዛም አንስተው ያው መንግስት ነገሮችን በጥሩ ነገር ለመስራት እየታገለ እንደሆነ ነግሮኛል። ጥሩ ነው። ከዚሁ ጋር የዥ ቄሮ በፊት ሲታገለ የነበረው ቅድም እርስዎ ጠቀስ አድርገውታል። ከውጭ ሰዎች እንዲገቡ ለነጻነት የታሰሩትን ከእስር ለማስወጣት የኢኮኖሚም ጥያቄ እንዲሁ ነበረው ብለዋል። ዛሬ ግን ቄሮ የሚጫወተው የፖለቲካ ጨዋታ ነው፣ የፖለቲካ ጌም ነው መሆን አለበት ብለዋል እንጂ ቃል በቃል እንደሱ ነው ያሉት። የአብራሩት እባክዎ ልክ። ከአሁን በኋላ ኦሮሚያ ክልል ውስጥ መፍጠር የምንችለው ቄሮ መንገድ የሚዘጋ ሳይሆን መንገድ የሚሰራ ምክንያቱም ከአሁን በኋላ የምንታገለው ገዳይ መንግስት ሳይሆን በፖለቲካ ልንጥለው የምንፈልገው መንግስት እንደሆነ መረዳት አለብን ባይ ነኝ። ሰላማዊ ሰልፍ ስለወጣሽ የሚገልሽ መንግስት ላይ አይደለም ያለው። አሁን ፕራይም ሚኒስቴሩን አምቦ ላይ ቆመው ሲጋፈጡ ነበሩ ገድሮዎቻችን። የመንግስት ጠባቂዎች ደግሞ ጠመንጃቸውን አዘቅዝቀው ሲለምኗቸው ነበር። ይህንም መንግስት ከአሁን በኋላ መንገድ በመዝጋት አይደለም ነበር መከላከያ ያው ክስተት የተከሰተበት ንቦ ላይ ከሶስት ቀን በፊት ምን እያደረገ ነበር? የመንግስት ሰራዊት። በእኔ አመለካከት መንግስት ሰላማዊ ሰልፍ የወጡት ልጆች ላይ ዛሬ እየገደለ ነው ብዬ አላውቅም። ስርዓት የሚያጠፉትን ዛሬም ቢሆን ሎክ፣ በአንድ በኩል ህግ ይከበር ባይነን፣ በአንድ በኩል ህግ ሲከበር ደግሞ ሰራዊት ሰው ገደለ እንላለን። ተረንድ ምን እናርጋት? ምን ትሁን? መንግስት ምን ያርግ? ስለ ዲሞክራሲ ሲወራ ዲሞክራሲ ህዝቡ ነው ነው እየለመነ ነበር ነው። ፕሮባብሊ ሰላማዊ ሰልፍ ያልወጡት ሊሆን ይችላል። አሁን እንደምናውቀው ብዙ ችግሮች እየተፈጠሩ ነው። ይሄናን እውነታን ለምን በራሳችን ላይ ማንመልስም? ሰላማዊ ሰልፍ የሚወጣ ሁሉ ትክክለኛ ሰው ነው? መንገድ መንገድ መዝጋት ህጋዊ ነው? ትክክለኛ ሰው አይሙት የሚል የትኛው ህግ ነው? ሰዎች ሁሉ የሚዳኙበት እኮ እኩል የሆነ ዳኝነት በወንጀላቸው ሊጠይቁበት የሚገባው ገዳዮች ናቸው ብዬ አላስቀምጥም ባይ ነኝ። ህግ የሚያስከብር ሰዎች። ጠቅላይ ሚኒስትሩ እኮ ወጥተው አስር ሰዎች በመንግስት እንደሞቱ ከሰማንያ ሟቾች ውስጥ እንደሆኑ ተናግረዋል። ከኦዲፒ በላይ እርስዎ ኦዲፒ ሊሆኑ አይደለሁም። ሞተዋል እኮ ሰዎች። አንቺ ጠመንጃ ይዘሽ ሰላማዊ ሰልፍ ወጥተሽ ጠመንጃ ይዘሽ በህዝብ ላይ ልትተኩሽ የተዘጋጀሽ ሰው ከታገኘሽ መንግስት ምን ያድርግ ነው የምትይው? አንቺ ወታደር ብትሆኝ ምን ብታደርግ ወታደር ነው ወታደር አይደለም፣ ወታደር ግን ይግደል የሚል እርሶ ስለሚቀያ ተከላከሉለት ስለሆነ ሲለምን ነበር ስላሉኝ ነው። ራሳቸው ጠቅላይ ሚኒስትሩም አምኖ ነበር እኮ እኮ አልኩሽ። እኮ እንግዲህ ያው መምጣት የሚችለው ሰላማዊ ሰልፍ ወጥቶ በሰላም መንገድ ላይ የሚሄደውን ሰው የሚገል በናይፐርሻት የሚገል ለማለት ታጣቂዎችን እንደገደለ አዎ፣ የሰማሁት አለኝ በዛ አካባቢ ሳይሆን በሌላ ቦታ ጠመንጃ አስቀምጥ እየተባሉ ሲለመኑ የነበሩት የተገዱ ላቃሉ። ስለዚህ ህግ ለማስከበር ይተኩሳል። በአለም ህግም አለ። እንደ ህግ አስከባሪዎች እነሱ ብቻ ናቸው ጠመንጃ መብት የተሰጣቸው። ሌላ ግን ሲቪሊያን ህጋዊ ያልሆነ ታጥቀሽ መንግስት ላይ ፊትሽን የምታዞሪ ከሆነ ያው አምቦ የተገደሉት አዛውንት ግን በመካከል ወድቀው ተንበርከው ሲለምኑ የነበሩ አዛውንት ናቸው የተገደሉት። በስህተት ሰዎች ሊገደሉ ይችላሉ። ስንቴ ነው የሚሳሳተው መንግስት? እነሱ ነው አሁን አፋጠጥሽኝ። መንግስት እንጠይቃቸው። እነሱ ጠይቂ፣ ሰው ጠይቂ፣ መንግስት ጠይቂ። መልካም ሲከላከሉ ስለነበረ ያው ከተከላከሉ አይቀር ብዙ ነገር ቢያውቁ ነው ብዬ ነው። ኤኒዌይ ወደ ጥያቄያችን እንመለስ። ና ወደ ዋናው ጥያቄ፣ የፖለቲካ ጌም ነው ስላሉ ነው ከቄሮ ጋር ያለው ነገር፣ እሱን ያብራሩት በእውነት የፖለቲካ ጌም ነው ወይ? የኦሮሞ ህዝብ ጥያቄ ያለው በእርግጥ ኢትዮጵያውያን በሙሉ ጥያቄ ያላቸው ጥያቄያቸው እንዲፈጸምላቸው ይፈልጋሉ። ሰዎች እንዳይታሰሩ ይፈልጋሉ። ኢትዮጵያውያን በሙሉ በዓለም ፊትም ሆነው ሲታገሉበት የነበረ ጉዳይ ነው የፖለቲከኛ እስረኞች እንዳይኖሩ ሰዎች ሁሉ በኩልነት የሚኖሩበት ሀገር እንድትመሰረት ጥያቄ የነበራቸው ስርአቱንም በዋናነት የኢህአዴግ ስርአት ነው ሲቃወሙ፣ የነበሩት በዛ ምክንያት ነው። ስለዚህ ሰዎች ሁሉ ይገፋፋሉ ማለት እነዛ ጥያቄዎቻቸው እንዲመለሱላቸው ይገፋፋሉ፣ ይጠይቃሉ። የኦሮሞ ህዝብ የምንደዛው እርስ ካሉትም ውጭ ጥያቄዎች ነበሩ። ምናልባት እዚህ መናገር አለብን፣ ይንብንም አላወቁም። ጥያቄዎች ግን ነበሩ ከኦሮሞ ህዝብ ዘንድ ሲል በተለይ በማስተር ፕላኑ አካባቢ ላይ የነበሩ በቋንቋ ጉዳይ ላይ የነበሩ በርካታ ጥያቄዎች ነበሩ። እነሱ ቢመለሱ የኦሮሞ ፖለቲካ ከጎዳና ላይ መለስ ወይ? እውነት ጌም ነው ወይ? ልክ መመስረት የምንፈልገው ስርዓት እዚች ሀገር ውስጥ ዲሞክራቲክ፣ ሰላማዊ የሆነች ሀገር ነው። ይሄንን መስራት የምንችለው ፕራክቲስ ማድረግ የምንችለው ከነበርንበት የትግል ስልት ወጥተን ሌላ መንገድ መያዝ አለብን፣ ባለን በእኔም እይታ ማለት ነው ጌም ነው ማለት የፈለግኩት አትሮ አይዶ ነው፣ ኮንቴክስቱን ወደ ሌላ ተቀይሮ ከሆነ እንጂ ባሻገር ማለት የፈለግኩት ዛሬ ኢትዮጵያ ውስጥ ጠመንጃ ሳናነሳ መንገድ ሳንዘጋ ፋብሪካ ሳናቃጥል ሁሉን ነገር ሳናጠፋ በሰላማዊ መንገድ ታግለን ማሸነፍ የምንችልበት እድል የተፈጠረበት ጊዜ ውስጥ ነው ያለው ነው ባይ ነኝ። በቃ ይሄ ነው። እንደ ኦሮሞ ህዝብ በሰላማዊ መንገድ ታግለን የቀሩትንን ጥያቄዎች ማስመለስ እንችላለን ባይ ነኝ። ምክንያቱም የምንጠይቃቸው ትላንት ከነበሩት ከሚገሉት ስርዓት የተለየ በዲሞክራሲ የሚያምኑት በፍቅር የሚያምኑት በአንድ ላይ አብረን ኑር በሚል ቋንቋ የሚያምኑት ሰዎች ናቸው ስልጣን ላይ ያሉት ባይ ነኝ። እነኛ ከነሱ በጠመንጃ ሳይሆን በሰላማዊ መንገድ ስልጣን ልንቀበላቸው እንችላለን። ይሄንም ፕራክቲስ እያደረግን መሄድ አለብን እና በአንድ ወቅት ረድተዋል። ምክንያቱም ግድያ በከፍተኛ ሁኔታ ሲጧጧፍ የነበረበት ሀገር ውስጥ ነበር። ሰው መግደል ቀላል ያልሆነበት የነበረበት ሀገር ውስጥ ነበር። የዛን ጊዜ መንገድ ዘግተሽ ወታደሮች ከቦታ ቦታ እንዳይንቀሳቀሱና ግድያው እንዲቀንስ ያደረጉት መንገድ ስልት ነው። ዛሬ ግን ያ የለም ነው በእኔ አመለካከት። በትዕዛዝ ለመግደል የተዘጋጀ ጦር የሚያዝ ሰው የለም ዛሬ ስፔሻሊ በዚህ ዘር ላይ በዚህ አይነት ዘር ላይ እንደዚህ አይነት እርምጃ ይወሰድ ተብሎ ትዕዛዝ የሚሰጥበት ስርዓት ውስጥ አይደለም። መሰረታ ላይን የምንለው ዲሞክራቲክ ስርዓት ውስጥ እንኳን በእኛ ደረጃ በጎረቤቶቻችን እንኳ አልፎ በዓለም ደረጃ ኢትዮጵያ ወደ ሰላም ወደ ዲሞክራሲ እየተሻገረች ነው እየተባለ ባለንበት ጊዜ እኛ ለዛ አካል ምስክርነቱን አብረን በመስራት ላይ እንደ መስጠት ችግሮችን እየፈታን ከመሄድ ባሻገር ያንኑ ድሮ የምንከተለውን ስልት መከተል የለብንም ባይነኝ። እድሉ አለ ዛሬ አብረን የመስራቱ የመደማመጡ ዲሞክራሲን የመስራቱ በምርጫ የማሸነፉ እድል ዛሬ ክፍት ነው። በዛ ጌም ላይ መጠቀም እንችላለን ባይነኝ።